በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። የተወደዳቸው የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አላችሁ? እንደምለይ ሳደረሳችሁ አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነት ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋትን ጽተን ጽሐን ቅድስተ ቅዱሳን ቅድስተ እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የአብይ ጾም ስድስተኛው ሳምንት ገብርሔር ተብሎ ተሰይሟልና፣ ስለምን ገብርሔር ተብሎ ተሰየመ፣ በዚህ ሳምንት ምን እንድንማር ተፈልጎን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጥራ አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መልአክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጉ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም እልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ቅድስት ቤተ ክርስቲያናችን ታላቁን የአብይ ጾም በስምንት ሳምንታት ከፍላ በሊቁ በቅዱስ ያሬድ አማካኝነት ለስምንቱም ሳምንታት ደግሞ ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ምእመናኖቿን ታስተምር በታለች ማለት ነው። በዚህም መሰረት ታዲያ የአብይ ጾም ስድስተኛው ሳምንት ገብርሔር ተብሎ ተሰይሟል። ገብር ሔር ማለት ምን ማለት ነው? በዚህ ሳምንትስ ምንድን ነው የምንማረው? ስንል ከቃሉ ትርጉም ጀምሮ ስንመለከት ገብር ሔር ማለት ታማኝ አገልጋይ ማለት ነው። ገብር ሔር ማለት በጎ አገልጋይ ማለት ነው። ገብር ሀካይ ማለት ደግሞ ክፉ ሀኬተኛ አገልጋይ ወይም ደግሞ ባሪያ ማለት ነው። ስለዚህ በዚህ ሳምንት ቤተክርስቲያናችን የምታስተምረን ስለ ገብር ሔር እና ስለ ገብር ሃካይ ነው። ወይም ደግሞ ስለ ታማኝ አገልጋይና ስለ ክፉ አገልጋይ ነው። ይህንንም ደግሞ መጽሐፍ ቅዱስን መነሻ አድርጋ ነው እንጂ ዝም ብላ አይደለም የምታስተምረን እኛ የትኛው ጋር እንዳለን ቆም ብለን ራሳችን እንድንፈትሽ ታማኝ አገልጋይነን ወይስ ደግሞ ክፉ አገልጋይነን የሚለውን ሁላችንም እናስብና ቆም ብለን እናስተውል ዘንድ ቤተክርስቲያናችን ስድስተኛውን የአብይ ጾም ሳምንት ገብርሔር ብላ ሰይማ ስለ ታማኝ አገልጋይ ታስተምረናለች ማለት ነው። ታዲያ ይህንን ስንል ቅድም እንዳልነው ቤተክርስቲያናችን መጽሐፍ ቅዱስን መነሻ አድርጋ ነው ብለናል። የትኛውን የመጽሐፍ ቅዱስ ክፍል መነሻ አድርጋ ነው የምታስተምረን ስንል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ያለውን ቃል አንብባ ወይም ደግሞ መነሻ አድርጋ ነው የምታሰምረን ቃሉ ምንድን ነው የሚለውን ደግሞ አንድ ጊዜ ያነብላችሁና ከዛ በኋላ ደግሞ ወደ ራሳችን ሕይወት መልሰን እንመለከታለን። ቃሉ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ስትመለከቱ ልብ ብላችሁ አስተውላችሁ አዳምጡ። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል። ለእያንዳንዱ እንደ አቅሙ፣ ለአንዱ አምስት መክሊት፣ ለአንዱ ሁለት፣ ለአንዱ አንድ ሰጠና ወደ ሌላ ሀገር ወዲያው ሄደ። አምስት መክሊትም የተቀበለው ሄዶ ነገደበት፣ ሌላ አምስት አተረፈ። እንዲሁም ሁለት የተቀበለው ሌላ ሁለት አተረፈ። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሪያዎች ጌታ መጣና ተቆጣጠራቸው። አምስት መክሊት የተቀበለውም ቀረበና ሌላ አምስት መክሊት አስረክቦ፣ ጌታ ሆይ አምስት መክሊት ሰጥተኸኝ ነበረ፣ እነሆ ሌላ አምስት መክሊት አተረፍኩበት አለ። ጌታውም መልካም አንተ ታማኝ በጎ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። ሁለት መክሊትም የተቀበለው ደግሞ ቀርቦ፣ ጌታ ሆይ ሁለት መክሊት ሰጥተኸኝ ነበር፣ እነሆ ሌላ ሁለት መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝ ባሪያ በጥቂቱ ታምናሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። አንድ መክሊትም የተቀበለው ደግሞ ቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንክባትም የምትሰበስብ ጨካኝ ሰው መሆኑን አውቃለሁ፣ ፈራሁም፣ ሄጄም መክሊትህን በምድር ቀበርኩት፣ እነሆ መክሊትህ አለ አለ። ጌታውም ታዲያ መልሶ እንዲህ አለው። አንተ ክፉና ሐኬተኛ ባሪያ፣ ካልዘራሁባት እንዳጭድ ካልበተንኩባትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባ ነበር። እኔም መጥቼ ያለኝን ከትርፉ ጋር እወስደው ነበር። ስለዚህ መክሊቱን ውሰዱበት፣ አስር መክሊትም ላለው ስጡት። ላለ ሁሉ ይሰጠዋልና ይበዛለትማል። ከሌለው ግን ያው ያለው እንኳ ይወሰድበታል የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት በዚያም ልቅሶና ጥርስ ማፋጨት ይሆናል ይላል አስተውል እግዚአብሔር ቤተሰቦች ይህ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ያለ ኃይለ ቃል ነው ቤተክርስቲያናችን ስድስተኛውን የአብይ ጾም ሳምንት ገብርሔር ብላ ስትሰይም ይህንን ቃል መነሻ አድርጋ ነው። እንግዲህ አሁን የተመለከትነውን ቃል ስንመለከት በመጀመሪያ ይህ በመጽሐፍ ቅዱስ ላይ የተጠቀሰልን ቃል በዚያ ዘመን ብቻ የተነገረ ወይም ደግሞ ለዚያ ዘመን ብቻ የተነገረ አለመሆኑን ይህ የመጽሐፍ ቅዱስ ክፍል ምን ብሎ ያስረዳናል ስንል የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ መጨረሻው ላይ ስትመለከቱ እንዲሁ ይሆናል ይላል። እንዲሁ ይሆናል ሲል ዛሬም በዘመናችን ይሆናል፣ ከዚህ በፊት ሆኗል፣ ወደፊትም የሚሆን የማይቋረጥ ሁሌ የሚከናወን ነገር ነው። የትኛው ካል ደግሞ መክሊት ሰጪውም አለ፣ መክሊት ተቀባዩም አለ፣ መክሊቱም አለ፣ ለዘላለም የሚኖር ነው። እዚህ ጋር ሁላችንም መክሊታችንን ለይተን የማወቅና ያለማወቅ ጉዳይ ነው እንጂ ሁላችንም ለእያንዳንዳችን መክሊት ሰጥቶናል። ሰጪውም አካል አለ፣ እንደዚሁም ደግሞ ተቀባዩም አካል አለ፣ መክሊቱም አለ። እነዚህን ሶስት ነገሮች ለይተን ልናወቅ ያስፈልጋል። መክሊት ሰጪው ማንነው ስንል ጌታችን መድኃኒታችን ክርስቶስ ነው። መክሊት ተቀባዩ ማን ስንል ደግሞ እኛ ምእመናንን ወይም ደግሞ እኛ ነን። እኛ እነማን ስንል ደግሞ ከሊቅ እስከ ደቂቅ፣ ከካህናት እስከ ምእመናን፣ ከምሁር እስከ ጨዋው በአጠቃላይ ሁሉንም ሰው የሚያካትት የሚያጠቃልል ነው ማለት ነው። መክሊት ተቀባዮቹ የሚወክሉት እኛን ነው ማለት ነው። መክሊቶቹ ደግሞ ምንድናቸው የሚለውን ደግሞ ማወቅ ያስፈልጋል። እነዚህ መክሊቶች ምንን ይወክላሉ ስንል መክሊቶች ስጦታዎችን ይወክላሉ። ልብ ብላችሁ አስተውሉ። መክሊት ስንል ስጦታዎችን ይወክላሉ። ስጦታዎች ስንል ደግሞ ምን አይነት ስጦታዎች ስንል ለምሳሌ ገንዘብ ስጦታ ነው። ይህ ገንዘብ ታዲያ ስጦታ መክሊት ነው ብለናል። ይህንን መክሊት ደግሞ ወስደን ቆፍረን መቅበር ሳይሆን የወሰድነውን ልናተርፍበት ልንነግድበት ያስፈልጋል። ገንዘብ መስሪያ ነው መነገጃ ነው እንጂ ቆፍረን የምንቀብረው አይደለም። አስተውሉ። ለምሳሌ እንደየ አቅሙ እዚህ መጽሐፍ ቅዱስ ክፍል ላይ እንደምታገኙት ለአንዱ አምስት መክሊት ሰጠ፣ ለአንዱ ሁለት መክሊት ሰጠ፣ ለአንዱ አንድ መክሊት ሰጠ። እንደየአቅማቸውን የሚሰጠው አንድ መክሊት ብቻ ማትረፍ ለሚችለው ሰው አምስት ቢሰጠው ኑሮ ማትረፍ አይችልም ነበረ። ስለዚህ አምስት ማትረፍ ለሚችለው አምስት ይሰጠዋል፣ ሁለት ማትረፍ ለሚችለው ሁለት ይሰጠዋል፣ አንድ ማትረፍ ለሚችለው አንድ ይሰጠዋል። እኛ ግን በዚያ ታዲያ ነግደን አትርፈን ልንጠብቅ ያስፈልጋል ማለት ነው። ስለዚህ ገንዘብ መነገጃ ነው። ስጦታዎች ናቸው ማለት ነው። እነዚህ መክሊቶች ታዲያ የተሰጡ ናቸው። የራሳችን አይደሉም። ይህንንም ልናስተውል ያስፈልጋል። የራሳችን አይደሉም። ሰጪው አካል ዛሬ ሊሰጠን ይችላል። ካተረፍንበት እጥፍ ድርብ አድርጎ ሊጨምርልን ይችላል። ካላተረፍን ደግሞ አንድ መክሊት እንደተቀበለው ሰው ቆፍረን ምንቀብር ከሆነ ደግሞ ያው ያለንን ደግሞ መልሶ ሊቀበለን ሊነጥቅን ይችላል ማለት ነው። የተሰጡ ናቸው መክሊቶች ወይም ደግሞ ስጦታዎች። መክሊቶቹ ስጦታዎችን ይወክላሉ ብለናል። ስጦታዊ ስንል ታዲያ ገንዘብ ብቻ አይደለም። እውቀት ስጦታ ነው። ሀብት ስጦታ ነው። ክህነት ስጦታ ነው። ትዳር ስጦታ ነው። ኑሯችን ሁሉ ስጦታ ነው። ስልጣን ስጦታ ነው። እነዚህን ስጦታዎች ሁሉ ጌታችን ይሰጠናል። ያ የተሰጠንን ደግሞ በጥቂቱ የተሰጠችንን ኃላፊነት እኛ በትክክል ከተወጣነው ወይም ደግሞ ካተረፍንበት መክሊታችንን በአግባቡ ከተጠቀምን ጌታችን ደግሞ ዕጥፍ ድርብ አድርጎ ይሾመናል። በጥቂቱ ታምናህልና በብዙ እሾምሃለሁ ብሎ እግዚአብሔር አምላካችን ስለ ታማኝነታችን ታማኝ አገልጋይ ስለመሆናችን በብዙ ሾመናል ማለት ነው። ወደ ጌታ ደስታ ግባ የሚለውን ቃል ያሰማናል። አለበለዚያ ግን ቆፍረን የምንቀብረው ከሆነ በተሰጠን ገንዘብ ቤተ ክርስቲያን በማነጽ ፈንታ የተራቡ በማብላት፣ የተጠሙ በማጠጣት ፈንታ እኛ ግን ሰውና ሰውን ለማባላት፣ ሰውና ሰውን ለማጣላት የምናደርግበት ከሆነ አዎ ያለንን እርሱ ይነጥቀናል። መንጠቅ ብቻ ሳይሆን ደግሞ አዎ ይህንን ሐኬተኛ ክፉ ባሪያ ከዚህ አውጡት፣ ወደ ውጭ ጣሉት። በዚያ ለቅሶና ጥርስ ማፋጭት ወዳለበት ቦታ ጣሉት ብሎ ይጥለናል። ወገኖቼ አግኝቶ መጣት በጣም ከባድ ነው። ምናልባት ትላንት የነበራችሁ ዛሬ የሌላችሁ ሰዎች አላችሁ። ትላንት አግኝታችሁ የነበራችሁ ዛሬ ያጣችሁ ሰዎች አላችሁ። ነገር ግን ዛሬ ስላጣችሁ ፈጣሪን አታማሩ። በጥቂቱም ቢሆን ያለቻችሁን ነገር በትክክል ተንከባክባችሁ መክሊታችሁን ነግዳችሁ አትርፉበት። ቀድሞ የሰጣችሁን በትክክሉ በአግባቡ ታማኝ ባሪያ ሆናችሁ፣ ታማኝ አገልጋይ ሆናችሁ፣ ገብርሔር ሆናችሁ ያንን የተሰጣችሁን ገንዘብ የተሰጣችሁን ሀብት፣ የተሰጣችሁን ትዳር፣ የተሰጣችሁን መክሊት በአግባቡ ስላልተጠቀማችሁ ጌታችን መልሶ ተቀብሏቸዋል። ስለዚህ ትላንትና ገንዘብ የነበራችሁ ሰዎች ዛሬ ገንዘብ ያጣችሁ ስለምንድን ነው? ገንዘብ ትላንት ነበረኝ ዛሬ ስለምንድን ነው የደህየውት? ስለምንድን ነው ሀብት ንብረትን ያጣውት? ስለምንድን ነው? ትላንት ስልጣን ነበር፣ ዛሬ ደግሞ ስልጣኔ የተነሳውት ስለምንድን ነው? ትላንት ትዳር ነበረ፣ ልጆች ነበሩ፣ ዛሬ ለምንድን ነው ትዳር ልጆቼን የበተንኩት የተበተነው የሚለውን ቆም ብላችሁ ልታስተውል ያስፈልጋል። የተሰጠንን መክሊት በአግባቡ ተጠቅመንበታል ወይ? ታማኝ አገልጋይ ሆነንበታል ወይ? ታማኝ አገልጋይ ብንሆን ኖሮ አዎ፣ ወደ ጌታ ደስታ ግባ የሚለውን ቃል ያሰማናል ይል እንጂ አይነጥቀንም ነበረ። እኛ ግን ታማኝ ባሪያ ስላልሆንን አሁ በተሰጠን ስልጣን ብዙዎችን እያማረርን እያሰቃየን ስለነበረ ጌታችን ከስልጣናችን አውርዶናል። አሁ በተሰጠን ገንዘብ ብዙ መልካም ስራዎችን ልንሰራ ሲገባን፣ ግን ክፉ ነገርን ስላደረግንበት ጌታችን ተቀብሎናል። አንተ ሃኬተኛ ባሪያ ይለናል። አዎ ስለዚህ የተሰጡንን መክሊቶች ለይቶ የማወቅ ያለማወቅ ጉዳይ ነው እንጂ ሁላችንም ለእያንዳንዳችን የተሰጠን መክሊት አለ። እነዚህ መክሊቶች የተሰጡ ናቸው ብለናል። ስለዚህ ጌታችን እንደሰጠን የሚነሳን የራሳችን አይደሉም። ይንን ልብ ልንል ያስፈልጋል። ከኛ ትርፉን ይፈልጋል ጌታችን። ዛሬ አንድ መክሊት ሲሰጠን ነገ ከኛ ትርፉን ይፈልጋል ማለት ነው። ለምሳሌ ገንዘብ ከሰጠን እርሱ በሰጠን ገንዘብ ቤተክርስቲያን ድናንጽ የተራበ የተጠማን ድናጠጣ ድና በላ ይፈልጋል። ያንን ካላደረግን መክሊታችንን በአግባቡ አልተጠቀምንም። አዎ የትዳር መክሊት ሲሰጠን ደግሞ ትላንትና ብቻውን የነበረ ሰው ወደ ትዳሩ ዓለም ሲገባ ብቻውን ሲሆን ወደ ቤተ ክርስቲያን ይሄደ እግዚአብሔር አምላክን ሲያመሰግን ነበረ። አዎ ስጋ ለባሽ ነውና ሊደክም ይችላል። ሁለት ሆኖ ወደ ትዳሩ ውስጥ ከገባ በኋላ ግን እርሱ ሲዝል እርሷ ልታበረታው፣ እርሷ ስትዝል ደግሞ እርሱ ሊያበረታው ሊያበረታት በአንድነት ሆኖ እግዚአብሔርን ሊያመሰግኑ ነው። ነገር ግን ወደ ትዳሩ ዓለም ገብተው ይህንን ማያደርጉ ከሆነ ደግሞ አዎ መክሊታቸውን በአግባብ አልተጠቀሙምና እግዚአብሔር አምላካችን በልዩ ልዩ ሁኔታዎች ያስተምራቸዋል፣ ይመክራቸዋል፣ ው መክሊታቸውን የሚነጥቃቸዋል በትክክል ታማኝ አገልጋይ ታማኝ በጎ አገልጋይ ከሆኑ ግን ትዳራቸውን ይባረክላቸዋል። ስለዚህ መክሊታችንን ለይተን አውቀን በአግባቡ ልንጠቅም ያስፈልጋል። እነዚህ መክሊቶች ታዲያ አቅምን ያገናዘቡ ስጦታዎች ናቸው። ልብ ልንል የሚያስፈልገው ይህንን አቅምን ያገናዘቡ ነው። ለዚህ ነው የማቴዎስ ወንጌል ምዕራፍ 25 ቁጥር 15 ላይ ስንመለከት ለእያንዳንዱ እንደ አቅሙ፣ ለአንዱ አምስት መክሊት፣ ለአንዱ ሁለት መክሊት፣ ለአንዱ አንድ ሰጠ የሚለው ማለት ነው። ስለዚህ አንድ ልጅ የሚሰጠን፣ ሁለት ልጅ የሚሰጠን በተዳሩ ዓለም ውስጥ ገብተን የምንችለውን ነው። እንደ አቅማችን ነው ጌታችን የሚሰጠን። ይህም ብቻ አይደለም። አንድ ሰው ብዙ ገንዘብ ሊኖር ይችላል። እንደዚሁም ደግሞ ሌላው ጥቂት ገንዘብ ሊኖሩ ይችላል። ያንን ታዲያ ለምን ሆነ እከሌ እንዲሆነው እኔ ለምን እንደዚህ ሆንኩ ብለን እንዳናማደረ ወገኖቼ። ምናልባት ከፍተኛ ብር ቢኖረን ለእኛ መጽፊያችን ሊሆን ይችላል። ለዛ ነው ጌታችን አይሰጠን፣ አቅማችንን ያውቃልና። ያለችንን ጥቂቷ ነገር በትክክል ታማኝ አገልጋይ ሆነን መክሊታችንን በትክክል ከተጠቀምን፣ አዎ በዛ ልክ ደግሞ እግዚአብሔር አምላካችን እጥፍ ድርብ አድርጎ ይሰጠናል። ስለዚህ መክሊት ማለት እንደየ አቅማችን የሚሰጡን ናቸው። ይህም ብቻ አይደለም፣ መክሊት ቁጥር ያላቸው ናቸው። የመጣው ሰጪው አካል ሁሉንም በቁጥር ያውቀዋል። የሚሰጠንን እያንዳንዲቷን መክሊት በቁጥር ያውቀዋል። ልክ እንደዛ ደግሞ ከኛም ብዙ ከሰጠን ብዙ ይሻል ማለት ነው። ይህንንም ልናውቅ ያስፈልጋል። እዚህ ነው በመጽሐፍ ቅዱሳችን ላይ ፀጉራችን እንኳን ቁጥሩን ፈጣሪያችን እንደሚያውቅ የተነገረው ማለት ነው። የፀጉራችንን ቁጥር እንኳን ያውቀዋል ጌታችን ፈጣሪያችን ማለት ነው። ልክ እንደዛው ደግሞ የሚሰጠንን መክሊትም በቁጥር ያውቀዋል ማለት ነው። ታዲያ ይህ መክሊት ደግሞ ዝም ተብሎ ተሰጥቶ የሚቀር ሳይሆን ቁጥጥር ያለበት ነው። ወቀሳ ሊኖረው ይችላል። ምስጋና ሊኖረው ይችላል። አዎ፣ እዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ጀምሮ ያለውን ስንመለከት ወቀሳም ያለው አለ፣ ምስጋናም ያለው አለ። የተሰጣቸውን መክሊት በአግባቡ ተጠቅመው ላተረፉት ለዛ ባለአምስት መክሊትና ባለሁለት መክሊት ምስጋና ነው የተሰጣቸው። ምስጋናን ብቻ ሳይሆን ምን አይነት ምስጋና ስንል አንተ በጎ ታማኝ ባሪያ ተብለው ማለት ነው። አንተ በጎ ታማኝ ባሪያ ተብለው ምስጋና ተሰጥቷቸዋል። ምስጋናም ብቻ ሳይሆን ደግሞ በጥቂቱ ታምናሃል፣ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ የሚል ምስጋና ተሰጥቷቸዋል ማለት ነው። ወቀሳም ደግሞ ሊኖሩ ይችላል መክሊት ማለት ነው። ምን አይነት ወቀሳ ስንል ደግሞ ይህንን ሃኬተኛ ክፉ ባሪያ ከዚህ አውጡት፣ አዎ ሃኬተኛ ባሪያ የሚል ማለት ነው። ስለዚህ መክሊታችንን በአግባቡ ካልተጠቀምን ወቀሳ አለው። ይህንንም ልናውቅ ያስፈልጋል። ለዚህ ነው የሉቃስ ወንጌል ምዕራፍ 12 ቁጥር 48 ላይ እንዲህ የሚል ቃል የምናገኘ ማለት ነው። 48 ላይ እንዲህ ይላል፣ አዎ ብዙ ከተሰጠው ሰው ሁሉ ከእርሱ ብዙ ይፈለግበታል፣ ብዙ አደራም ከተሰጠው ከእርሱ አብዝተው ይሹበታል፣ ይላል ሰውሉ። ይህ መጽሐፍ ቅዱስ የሚያስረዳን ብዙ ከተሰጠን ብዙ ልናተርፍ ግድ ይላል። ብዙ በአደራ ከተሰጠንም ደግሞ ያ አደራ የሰጠን ሰው ከኛ ብዙ ነገር ይሻለ ማለት ነው። ስለዚህ ብዙ ከተሰጠን ብዙ ልናተርፍ እንደሚገባ መክሊታችንን ሁላችንም ቁም ብለን ልናስብ ያስፈልጋል። እንዴት አይነት መክሊት ነው ያለን? እንዲሁም ደግሞ እኔ መክሊት የለኝም የምንል ሰዎች አለን። እሱን ደግሞ ከመጽሐፍ ቅዱስ መነሻ አድርገን እንመለከታለን። ለምሳሌ ቅድም እንዳልነው መክሊት ሰጪው ጌታችን ይወክላል ብለናል። መክሊት ተቀባዮቹ እኛን ይወክላል ብለናል። እንደዚሁም መክሊቶቹ ደግሞ ስጦታችን ይወክላሉ ብለናል። አሁን እንግዲህ በመንፈሳዊም ይሁን በዓለማዊ ያለን ሰዎች ሁላችንም የየራሳችን የሆነ መክሊት አለን። ለምሳሌ ያህል እናንሳ። ለምሳሌ በመንፈሳዊ እንመልከት ወደ ዓለማዊም ደግሞ መለስ አድርገን እንመለከታለን። በመንፈሳዊ ስንመለከት ባለ አምስት መክሊቶች አሉ። እነዚህ ባለ አምስት መክሊቶች ማን ናቸው ስንል ሊቃነ ጳጳሳት ናቸው። ሊቃነ ጳጳሳት አምስት መክሊት ተሰጥቷቸዋል። እነዚህ ሊቃነ ጳጳሳት አምስቱን መክሊቶች ነግደው አትርፈውበት ወጥተው ወርደው ሊያበዙ ያስፈልጋል። የተሰጣቸውን አምስት መክሊት አስር ሊያደርጉ ያስፈልጋል ማለት ነው እነዚህ የተሰጧቸው አምስት መክሊቶች ደግሞ ምን ምንድናቸው? ስንል ሶስቱ በአንድ ላይ በሲመት ጊዜ የሚሰጧቸው ናቸው፣ ወይም ደግሞ ከስልጣነ ክህነት ጋር የተገናኙ ናቸው። ወይም ደግሞ ሶስቱ ምንላቸው? ለምሳሌ አንድ ጳጳስ ጵጵስና ይሾማል፣ ቅስና ይሾማል፣ ድቁና ይሾማል ማለት ነው። እነዚህ ሶስት ናቸው። ሁለቱ ደግሞ ማጥመቅና ማቁረብ ናቸው። እነዚህ በአንድ ላይ አምስት መክሊቶች ወይም ደግሞ ስጦታዎች ተሰጥተውታል ማለት ነው። ስለዚህ አንድ ሊቀጳጳስ በነዚህ በተሰጡት አምስት መክሊቶች ሊያተርፍበት ይገባል ማለት ነው። አቅማቸውን ስለሚያውቅ ጌታችን፣ ከፍ ላሉት ወይም ደግሞ ትላንትና በድቁና ማዕረግ የነበረ ሰው አዎ፣ የድቁናውን መክሊት በአግባቡ ስለተጠቀመ ወይም ደግሞ ስላተረፈበት ወደ ቅስናው ማዕረግ ያድጋል በቅስናው ማዕረግ የተሰጠውን መክሊት ደግሞ በስራቱ ተንከባክቦ በጥቂቱ የታመነ በብዙ ይሾማልና ከፍ ብሎ ደግሞ ሊቀ ጳጳስ ወይም ደግሞ ጵጵስና ይሾማል ማለት ነው። ጵጵስና ላይ ሲደርስ ደግሞ እነዚህን አምስት መክሊቶች በአንድነት ይዞ ው በአንድነት ይዞ እግዚአብሔር አምላክን ያመሰግናል ማለት ነው። ስለዚህ ሊቃነ ጳጳሳት አምስት መክሊት አሉላቸው። በእነዚህ በአምስት መክሊቶች ወጥተው ወርደው ያተርፋሉ ማለት ነው። ይህንን ደግሞ ቅድስት ቤተክርስቲያናችን ታስተምራለች። ሁለተኛው መክሊት ደግሞ ሁለት መክሊት ያላቸው በመንፈሳዊ ማን ናቸው ስንል ካህናት አባቶቻችን ወይም ደግሞ ቄሶች ናቸው። ቄሶች ሁለት መክሊት ወይም ደግሞ ሁለት ስጦታዎች ናቸው የተሰጧቸው። እነዚህ ሁለት መክሊቶች ምንድናቸው ስንል ማጥመቅና ማቆረብ ናቸው። በእነዚህ መክሊታቸው ብዙዎችን ካለማመን ወደ ማመን እያመጡ ካጠመቁ ካቆረቡ፣ አዎ መክሊታቸውን በአግባቡ ተጠቅመዋልና ብዙዎችን ካለማመን ወደ ማመን አምጥተዋልና አጥምቀዋል አቆረበዋልና መክሊታቸውን በአግባቡ ስለተጠቀሙ በጥቂቱ ታምነዋልና በብዙ ይሾማሉ ማለት ነው። አለበለዚያ ግን እንደዛ አንድ መክሊት ተሰጥቶ ተቀብሎ ቆፍሮ እንደቀበረው ሰው ብዙዎች ከዚህ ቅዱስ ሃይማኖት ሲወጡ እየተመለከቱ ዝም የሚሉ ከሆነ፣ ብዙዎች መቁረብ እየፈለጉ እንዳይቆርቡ የሚከለክሉ ከሆነ ይህንን መክሊታቸውን በአግባቡ ስላልተጠቀሙ እግዚአብሔር አምላካችን ምስጋና እንደሚኖረው ሁሉ ወቀሳ ይኖረዋል ማለት ነው። ቅድም እንዳለው አንድ መክሊት ተሰጣቸው። ደግሞ በመንፈሳዊ ማናቸው ስንል በድቁና ማዕረግ ያሉ ዲያቆናት ናቸው። ዲያቆን አንድ መክሊት ነው ያለው። እርሱም ምንድን ነው ስንል ተልእኮ ነው። ወይም ደግሞ ለአገልግሎት መፋጠን ነው፣ መራዳት ነው። ይህንን የተሰጠውን የድቁና ማዕረግ ወይም ደግሞ መክሊት በአግባቡ ከተጠቀመ፣ አዎ በጥቂቱ ታምኗልና በብዙ ይሾማል፣ ወደ ቅስናው ማዕረግ ከፍ ይላል ማለት ነው። አለበለዚያ ግን አንድ መክሊት እንደተቀበለው ሰው እንደቆፈረው ሰው እሱም ቆፍሮ የሚቀብረው ከሆነ በጥቂቱ አልታመነምና በብዙ አይሾምም። ይልቁንም ደግሞ ለቅሶና ጥርስ ማፋጨት ወዳለበት ወደዚያ ይጣላል ማለት ነው። ስለዚህ ሁላችንም አሁን ቆም ብለን በዚህ በስድስተኛው የአብይ ፆም ሳምንት የምናስተውለው ወይም ደግሞ የምንማሩ ነገር እኛ የቱ ጋን ያለ ነው፣ ታማኝ አገልጋዮች ነን ወይስ ደግሞ ክፉ ሀኬተኛ አገልጋዮች ነን? ቁም ብለን ራሳችን ልንፈትሽ ያስፈልጋል። ሁላችንም እያንዳንዳችን መክሊት አለን ብለናል። ይህንንም ደግሞ ማስረጃ ምንድን ነው ስንል በዓለማዊም ጭምር በመንፈሳዊም በዓለማዊ ስንመለከት ሁላችንም መክሊት አለን። ኤፌሶን አራት ሰባትን ስንመለከት እንዲህ ይላል፣ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ ትሰጠን ይላል። እዚህ ላይ ጸጋ ትሰጠን ይልና ደግሞ ሮሚ 126 ላይ ደግሞ እንዲህ ይላል፣ እንደ ተሰጠንም ጸጋ ልዩ ልዩ ስጦታ አለን ይላል። ስለዚህ የትኛውም ሰው ልዩ ልዩ ስጦታ አለው ማለት ነው። ያ የተሰጠውን ስጦታ ወይም ደግሞ መክሌት ደግሞ በአግባቡ ሊጠቀምበት ያስፈልጋል። በዓለማዊ እውቀት ያለው ሰው፣ በመንፈሳዊ እውቀት ያለው ሰው፣ እውቀት ስጦታ ነው፣ መክሌት ነው። በዚያ እርሱ ባለው እውቀት ስንቶችን ከመሳት አድኗቸዋል፣ ወይም ደግሞ ከአለማመን ወደ ማመን አምጥቷቸዋል። ስንቶችን ከድንቁርና ወደ ብርሃን አምጥቷቸዋል። አዎ በተሰጠው እውቀት ማለት ነው። ሀብት ያላቸው ሰዎች ደግሞ በሀብታቸው ምን አይነት መልካም ነገርን አድርገውበት ታማኝ በጎ አገልጋይ ሆነውበታል። ትዳር ያላቸው ሰዎችስ በትዳራቸው ምን ያህል እግዚአብሔር አምላክን አመስግነው አገልግለው ደስተኛ አድርገውት ታማኝ በጎ አገልጋይ ሆነው ይሆን? የትኛው ላይ ነው ያለነው? እንደዚሁም ክህነት ያላቸው አባቶችም ወንድሞችም በክህነታቸው እግዚአብሔር አምላክን አስደስተዋል ወይ? ብዙዎችን ካለማመን ወደ ማመን አምጥተዋል ወይ? የትኛው ላይ ነው ያለ ነው? ስለዚህ ሁላችንም ራሳችን ልንፈትሽ ያስፈልጋል። ወገኖቼ ሁላችንም ማለት ነው በዓለማዊ ስራም ያለን ተማሪም ልንሆን እንችላለን። ትምህርታችንን በአግባቡ እየተጠቀምን ወይም ደግሞ እየተማርን ነው ወይ? ትምህርታችንን በአግባቡ ካልተማርን የትኛውም የተሰማራንበት ሙያ ላይ በየትኛውም የተሰማራንበት መስክ ላይ ያቺ የተሰጠችንን ነገር በአግባቡ እየተጠቀምን ያለ ነው ታማኝ አገልጋይ ሆነን ያለ ነው ወይንስ ደግሞ እንደዚያ አንተ ሃኬተኛ ባሪያ እንደተባለው መክሊቱን ቆፍሮ እንደቀበረው ሰው መክሊቱን መክሊታችንን ቆፍረን ቀብረን የሆነ ነገሮች። ስለዚህ ሁላችንም መክሊታችንን ቆፍረን እንዳንቀብር ልንጠነቅ ያስፈልጋል። እኔ የተሰጠኝ መክሊት የትኛው ነው ብለን ሁላችንም ቆም ብለን ልናስብ ያስፈልጋል። መክሊት ሲባል ብዙ ሰው ሌላ ተሰጠው ነገር ከላዩ ላይ እንዲመነጭ ወይም ደግሞ ሐሳብ እንዲመጣለት የሚፈልግ ሰው አለ። ያ አይደለም የተሰጠን ነገር ተማሪውም፣ በትምህርቱ ሠራተኛውም በስራው የትኛውም ጽዳት ሠራተኛም ብትሆን ያቼ የተሰጠቻት ሥራ ለእርሷ መክሊት ናት። ያችን መክሊት ደግሞ በአግባቡ ተጠቅማ በስነስርዓት ሰርታ ታማኝ አገልጋይ ስትሆን፣ አዎ ምናልባት እኛ ዛሬ ለፍተን ጥረንግረን ስልጣን ያገኘን የሚመስለን ሰዎች አለ ለፍተን ጥረንግረን ገንዘብ ያገኘን ሰዎች የሚመስለን ሰዎች ልንኖር እንችላለን። ነገር ግን ያ አይደለም ወገኖቼ፣ የትኛውንም ነገር ብንለፋ ብንፅር ብንግር እግዚአብሔር አምላካችን ካልፈቀደ አይሆንምና ትንሿንም የጽዳት ስራን ብትሆን በትክክል ታማኝ አገልጋይ የሆነን የምንሰራ ከሆነ ያንን ልፋታችንን፣ ድካማችንን፣ ትርፋችንን የተመለከተው አምላካችን ከፍ ያደርገናል። እንደዚያው እያደረገ ከፍ እያደረገን ይወስደናል። ከፍ ያለ ከፍ ወዳለ ደረጃ ያደርሰናል ማለት ነው። አለበለዚያ ግን ዛሬ ጥቂት ገንዘብ እያለን ይችን ጥቂቷን ገንዘብ በትክክል በአግባቡ ማንጠቅማት ጠቅማት ከሆነ አዎ በዝሙት መንደሩ የምንጨርሰው ከሆነ ሰውና ሰውን ለማባላት የምንጨርሰው ከሆነ ለክፉ ነገሮች ብቻ ገንዘብ የምናወጣ ከሆነ ያቺ ያለችንን በአግባቡ ስላልተጠቅምን ሌላ አይጨመርልንም። እንደውም ደግሞ ያው ያለንን ነገር ይወስድብናል ማለት ነው ስለዚህ መክሊት ወይም ደግሞ ስጦታዎች የኛ አይደሉም የራሳችን አይደሉም ጌታችን የሚሰጠናቸው በአግባቡ ስንጠቀም ደግሞ የሚጨምርልን ነውና ይህንን ቆም ብለን ልናስብ ያስፈልጋል ለዚህ ነው ቅድስት ቤተክርስቲያናችን በስድስተኛው የአብይ ጾም ሳምንት ስለ ገብርሔር እና ስለ ገብር ሐካይ የምታስምረን ሁላችንም ራሳችን እንድንፈትሽ እኔ የታማኝ አገልጋይ ነኝ በጎ አገልጋይ ነኝ ወይንስ ደግሞ ክፉ አገልጋይ ነኝ የቱ ጋን ያለ ነው የሚለውን ቆመ ብለን ራሳችንን ልንፈትሽ ያስፈልጋል ማለት ነው። አዎ ይህንን ሀኬተኛ ክፉ ባሪያ ከዚህ አውጡት ጣሉት፣ ወደዚያ ወደ ጥልቁ በዚያ ልቅሶና ጥርስ ማፋጨት ወዳለበት ቦታ አውጥታችሁ ጣሉት የሚለውን ቃል በእውነት ሁላችንንም አያሰማም። አዎ ኑ እናንተ አባቴ ብሩካን ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስተ ሰማያትን ውረሱ የሚለውን ቃል ሁላችንንም በእውነት ያሰማን። ይህንን ደስ የሚለውን ቃል ወደ ጌታ መንግስት ግባ የሚለውን ቃል ሁላችንንም ያሰማን በእውነት። ስለዚህ ዛሬ የምንማማረው ቤተክርስቲያናችን የምታስተምረው ይህንን አስተምሮ ነው ማለት ነው። ምናልባት ደግሞ እኛ የተማርነውን ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ አውቅነውን አሳውቅን ቢሆን ኖሮ ማንም አብቶልና ስመክር ስናሰታ ማህተብ አንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ ቶቻችንና ወንድሞቻችን እየሳቱን ያሉትና እየሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መዳይታችን ኢየሱስ ክርስቶስ ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል ለሚመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈልጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ አጋጣሚ እናስተምረው ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱ ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁኑ አሳ ጠብቆ ያስተማረን የመከረን ይገጽን የአባቶቻችን አምላክ ለሁል እግዚአብሔር ስሙ እየተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን ሰሚዎች ብቻ ሳንሆን ቃል ነው። ቃል 3060 የአማራ ፍራፍተን ዛሬ ስሙ ቀዳሾች፣ ነገ ደግሞ የመንግስት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።